ወይዘሮ ፈትያ አህመድ አቶ ሙሳ ቡሉና ወይዘሮ በሪያ የሱፍ በወልቂጤ ከተማ አስተዳደር የጉብሬ ክፍለ ከተማ ነዋሪዎች ናቸው። ከዚህ ቀደም ይኖሩበት የነበረው ቤቶቻቸው እርጅና ተጫጭኗቸው ፀሐይና ዝናብ ሲፈራረቅባቸውና የቤት ክራይ መክፈል ተስኗቸው ሲቸገሩ ቆይተዋል። ዛሬ ግን ያ ያለፈ ታሪካችን ነው ይላሉ። በጣም ተቸግሬ ነበረ። ከዚህ በፊት ልጆች ይዤ በጣም ተጎሳቁ ነበረ እና ቤትም በማፍሰስም ይሁን በክራዊ ቤትም በጣም ተጎሳቆየ ነበረ። ግን አሁን አልሐምዱሊላ መንግስት ደግሞ አይቶልን ለዚህ አበቃን ደስ ብሎናል። ብዙ ተግዳሮቶች ነበሩብኝ። አምስት ቤተሰብ አለብኝ። የቤት ክራውም ደሞዝም አይመጣጠንም ነበረ። ነገር ግን ያው ብዙ የብዙ ጊዜ ጥያቄ ነበር የቤት ችግር አሁን እግዚአብሔር ይመስገንና ያ ችግር በዘንድሮ ዓመት ተፈቶ ያው ይህን ቤት ለማግኘት በግቻለሁ። ክረምት ማለት እንደዚህ አትገባም ነበር ጭቃ ነበር። በዛ በጭቃ ደግሞ ያው ሁልጊዜ እኔ በራፍ ላይ ሰው እየመጣ ቆርቆሮውን ይዞ ይሄድ ነበር። ዛሬ ላይ ቤት በአዲስ መልክ ተገንብቶልን ከችግራችንም ተላቀናል ይላሉ። ሰው ከችግር ወጥቶ በዚህ ጊዜ ለጎሮሮ በአቃተው ጊዜ እንኳን የቤት ኪራይ ከፍሎ ለመኖር በጣም ጊዜው ከባድ ነው፣ ግን መንግስት ይህን አይቶልን ለዚች ደረጃ ስላበቃን በጣም አመሰግናለሁ። እኔ ደስ ብሎኛል በበኩሌ ብልጽግና በዚህ አጭር ጊዜ ውስጥ ብዙ ነገር ሰርቷል። ለወገን የሚያስብ የተቻለውን ሁሉ ያደረገ ያለ ፓርቲ በመሆኑ ለዚህ ላደረገለን ነገር በጣም አክብሮትና ምስጋና ይገባዋል። ላለሁ እድሜ ለመንግስት እድሜ ለብልጽግና። ሰላማዊ ኑሮ ነው የምኖረው። ደስ ብሎኛል፣ ልጄን ደስ ብሎታል ን ደስ ብሎኛል። መንገድ አይርቅ፣ ገበያ አይርቅ፣ ማብራት ይኸው በቅርብ ቦታ። እግዚአብሔር ይስጠው፣ ሰጠን። አልሐምዱሊላህ የወልቂጤ ከተማ አስተዳደር ከንቲባ አቶ ሙራድ ከድር በከተማ አስተዳደሩ ውስጥ የሚገኙ ለኑሮ ምቹ ያልሆኑ ቤቶችን ከ20 ሚሊዮን ብር በላይ ወጪ በማድረግ ለአቅመ ደካማ ዜጎችና ለአረጋውያን ቤቶችን ገንብተው አስረክበዋል። በመንግስትም በባለ ሀብቶችን በማቀናጀት እንደዚሁ ቤቶችን ገንብተን እያስረከብን ለድሆድሆች እያስረከብን ያለበት ሁኔታ አለ። በዚህ ዓመት ከ20 ሚሊዮን ብር በላይ የሚሆን ወጪ በማውጣት የዳህዳሃ ቤት በመገንባት ለቸገሩ ምስኪኖቻችን ወገኖቻችን በመርዳት የብልጽግና ኢኒሽቲቭን ተግባራዊ ማድረግ የቻልንበት ሁኔታ አለ። በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የመሰረተ ልማት ክላስተር አስተባባሪና የክልሉ መንገድና ትራንስፖርት ቢሮ ኃላፊ ዶክተር መሐመድ ኑርዬ በበኩላቸው ብልጽግና ፓርቲ በማህበራዊ ተኮር ስራዎች ዜጎችን ከችግርና ከመከራ የሚታደጋቸው የሀገርን አለኝታነት የሚያሰርጽና በክልሉ ሰላምንና አንድነትን የ የሚያረጋግጥ ነው ሲሉም ተናግረዋል። ፓርቲያችን እንደሚታወቀው ሰው ተኮር ፓርቲ ነው። ያ እንደመሆኑ መጠን በርካታ ሰው ተኮር ተግባራት እየተሰሩ ቆይቷል። በክልላችን ብዙ ሰው ተኮር ተግባራት ተሰርተዋል። በተለይ አቅመ ደካማ ቤቶችን መገንባት እንደዚሁም ደግሞ የአቅመ ደካማ ቤቶችን ማደስ በተለያዩ ሞዳሊቲዎች የተሰራበት ሁኔታ ነው የነበረው። በተለይ ደግሞ የክረምት በጎ ፍቃድ ወጣቶችን በመጠቀም እንደዚሁም ደግሞ በአመራሩም ባለሀብቱም ተረባርቦ ቤት ለሌላቸው እንደዚሁም ደግሞ ቤት ቤታቸው ተዳክሞ በላያቸው ላይ እየወደቅ ያሉ የማህበረሰብ ክፍሎችን ለመርዳት ብዙ ስራዎች ተሰርተዋል ማለት ነው። ይሄ ማለት አንድነታችንን፣ አብሮነታችንን በጣም የሚያጎለብት ነው።